አንድ ነፍሰ ጡር ሴት ወራ ከባ በኋላ ዘጠኝ ወር ከሆናት በኋላ መቼ ነው መወልደው የሚለው ጉጉት የየቀን ጥያቄዋ ይሆነ። ስለዚህ የደረሰች ነፍሰ ጡር ሴት ምጧ ቶሎ እንዲመጣ የሚረዱ ሳይንሳዊ መሠረት ያላቸው እንዲሁም ደግሞ ፕራክቲካል የሆኑ ነገሮች በዚህ ቪዲዮ ላይ እናያለን። አያይዘንም ምጥ ሲመጣ ሆስፒታል ከመሄድሽ በፊት በቤት ውስጥ ማድረግ ያለብሽን ነገሮች ምጥን ለማቅለል የሚረዱ ነገሮችንና በምጥ ወቅት ማድረግ ያለብሽ ጠቃሚ ምክሮችን እናያለን። እኔ ዶክተር ዝማሪ ነኝ። በዚህ በጤና ሰብ ቻናል ስለ ሴቶችና ስነ ተዋልዶ ጤና እንወያያለን። ለዚህ ቻናል አዲስ ከሆናችሁ ቤተሰብ እንድትሆኑ ጋብዛለሁ። ምጥን ቶሎ እንዲመጣ የሚያደርጉ ነገሮችን እኔ እንግዲህ እነዚህ ነጥቦች ለደረሰች እናት ብቻ ነው ያ ማለት ከ37 ሳምንት በፊት ምጥ እንዲመጣ በጭራሽ መሞከር የለብንም። ገና ጽንሱ ሳምባ፣ አንጎል፣ ሌሎችም አካላት እንዲዳብሩ ጊዜ መስጠት ስላለብን ማለት ነው። ከ39 እስከ 40 ሳምንት ጽንሱ በደንብ ስለላበረ እነዚህን ነገሮች ፕራክቲስ ማድረግ ትችላለሽ። ከ40 እስከ 41 ሳምንት ደግሞ ሌተር በምንለው ወቅት ስለሆነ አሁን የምንወያይባቸውን ምጥ እንዲመጣ የሚያደርጉ ነገሮችን በደንብ ማድረግ ይመከራል። ከ41 ሳምንት በላይ ከሆነ ግን በእኛ ፕሮቶኮል ከዚህ በላይ ስለማይጠበቅ ከሐኪምሽ ጋር በመመካከል ልጁ መወለድ ይኖርበታል። ስለዚህ የመጀመሪያው ምጥሽ ቶሎ እንዲመጣ ለማድረግ የሚረዳሽ በቂ ወክ ማድረግ ወይም መንቀሳቀስ ነው። ምክንያቱም እንቅስቃሴ ስናደርግ ግራቪቲ ወይም የመሬት ስበት ፅንሱ ወደ ፐልቪስ፣ ወደ ዳሌ እየገፋ እንዲሄድ ያደርገዋል። ይሄ የማህፀን ጫፍ ላይ ያለው ፕሬሸር ወይም ደግሞ መግፋት ደግሞ ምንድነው ሰውነታችን ኦክሲቶሲን የሚባል ኮንትራክሽን ወይም ምጥ እንዲጀምር የሚረዳ ሆርሞንን እንዲለቀቅ ይረዳል ማለት ነው። ይህንን ሁልጊዜ በቀን ውስጥ ለሰላሳ ደቂቃ ብታደርጊ ውጤታማ እንድትሆኝ ሊያደርግሽ ይችላል። እኔም ደግሞ በደንብ የረዳኝ እንቅስቃሴ ነው። ሁለተኛው ኒፕል ስቲሙሌሽን የሚባለው ነው፣ የጡት ጫፍን ማነቃቃት የጡት ጫፍን ማሸት ወይም ደግሞ ማነቃቃት በሰውነታችን ኦክሲቶሲን እንዲለቀቅ ያበረታታል። ልክ ልጅ እንደተወለደ ጡት ማጥባት ማህፀን ኮንትራክት እንዲያደርግ ወይም መኮማተር እንደሚያመጣ ሁሉ ከመወለዱ በፊትም ስቲሙሌት ሲደረግ ሲነካካ ለኮንትራክሽን ይረዳል ማለት ነው። ሶስተኛው ሴክስ ወይም ጾታዊ ግንኙነት ማድረግ ነው። ይህ እንግዲህ ጀስት ከሳይንስ አንጻር ነው። ከሳይንስ አንጻር በእርግዝና ወቅት ሴክስ ማድረግ ችግር የለውም። የተለየ ኮንትራ ኢንዲኬሽን ወይም አይቻልም የሚባልበት ኮንዲሽን ከሌለ በስተቀር ማለት ነው። እንደውም በመጨረሻዎቹ የርግዝና ወቅት ምጥ ቶሎ እንዲመጣ ያደርጋል። ምክንያቱም ሴመን፣ የወንድ ዘር በራሱ ፕሮስታግላንድ የሚባል ኬሚካል በውስጥ ይዛል። ይሄ ደግሞ የማህፀን ጫፍ እንዲዘጋጅ፣ ሶፍት እንዲሆን፣ ራይፕን ለማድረግ ይረዳል። ሌላው ደግሞ ኦርጋዝም በራሱ ማህፀን ኮንትራክት ይረዳል የሚል ነው ጥናት። አራተኛው ደግሞ ከምግብ አንጻር ከሰላሳ ሰባት ሳምንት ጀምሮ ቴምር በቀን እስከ ስድስት ፍሬ ድረስ መመገብ የማህፀን ጫፍ እንዲለሰልስና ምጥ ምቹ እንዲሆን ይረዳል የሚል የተወሰኑ ጥናቶችም አሉ። ይህንን እንግዲህ የከፋፈላችሁ ጠዋት ሁለት ከሰዓት ሁለት ወደ ምሽት ሁለት መውሰድ ይቻላል። ግን ቴምር ላይ ጥንቃቄ ማድረግ ያለብን ተፈጥሯዊ የሆነ ካሎሪ ስላለው በእርግዝና ወቅት ስኳር ህመም ያለባቸው ጥንቃቄ ማድረግ ይኖርባቸዋል። አምስተኛ ጭንቀት መቀነስና ሪላክስ ማድረግ ነው። በተለይ ምጥ ሳይመጣ ሲቆይ የምጥ መርፌ ወይም ኦፕሬሽን የሚለው ሐሳብ በራሱ ከሀኪሚ ሲመጣ ጭንቀት ሐሳብ መጨመሩ ያለ ነው። ግን ያንን በተቻለ መጠን ማንሽ ማድረግ ያስፈልጋል ከባለቤትሽ ጋር ሊሆን ይችላል፣ ከሌላ ሰው ጋር ሊሆን ይችላል። ረጅሞክ ማድረግ መዝናኛ ቦታዎች መሄድ እና አይምሮን ዘና ማድረግ እንዲሁም ቤት ተቀምጦ ከመጨነቅ ከማሰልሰል የተሻለ ውጤትን ያመጣል። በዚህ ጊዜ የምትሰሚያቸው ነገሮች በተሻለ መጠን ፖዘቲቭ ነገሮች ቢሆኑ ይመረጣል። የሚጠቅሙሽን የሚያረጋጉሽን ነገሮች ብቻ መጠሽ ብትሰሚ የተሻለ ነው የሚሆነው። ሌላ በጣም አስፈላጊ ነገር ብሪዚንግ ኤክሰርሳይዝ እንዴት ነው የሚለውን ተለማመች። የተለያዩ ቪዲዮዎችም አሉ እነሱን እያየሽ አተነፋፈስን መለማመድ በጣም ጠቃሚ ነው። ምክንያቱም ጭንቀት በበዛ ቁጥር ሰውነታችን አድሬናሊን የሚባል ሆርሞን እንዲለቀቅ ያደርጋል። ያ ደግሞ ለምጥ የሚጠቅመውን ኦክሲቶሲን ብሎክ ሊያደርገው ይችላል። ግን ዘና ስቲ ሰውነት ሲረጋጋ ደግሞ ለምጥ የሚረዳ ሆርሞን ይለቀቃል ማለት ነው። ስትጨናነቂ ደግሞ ተቃራኒ ይሆናል። ስለዚህ ለመዝናናት ጊዜ መውሰድ ያስፈልጋል። እነዚህ መንገዶች እንግዲህ ቢደረጉ የተሻለ ውጤት ያመጣሉ ነው እንጂ ጋራንቲ አይደሉ የሚከታተላችሁን ሐኪም ደግሞ በዚህ ዙሪያ ብትጠይቁት ስለ እናንተ ኬዝ በደንብ የሚያውቅ ስለሆነ ሊያስረዳችሁ ይችላል። በእርግዝና ክትትል ወቅት ያልገባሽን ምንም ነገር ቢሆን ሐኪምሽን የመጠየቅ ልምድ ማድረግ አስፈላጊ ነው። ቅድም የጠቀስነው ኒፕል ስቲሙሌሽን፣ ሴክስ በኖርማል እርግዝና ችግር የለውም። ሀይ ሪስክ ከሆነ ግን አሁንም ሐኪምሽን ማማከር ያስፈልጋል። እርግዝናው ከ41 ሳምንት በላይ ከሆነ ግን እንደ እርግዝናው ሁኔታ ወይ የምጥ መርፌ ሊያስፈልግ ይችላል። ይህንንም ከሐኪም ጋር መወያየት ግዴታ ነው ማለት ነው። አሁን ደግሞ ምጥ ሲመጣ ሆስፒታል ከመሄድሽ በፊት በቤቶች ውስጥ ማድረግ የምትችያቸው ነገሮች ምንድን ናቸው የሚለውን እኔ እንግዲህ፣ ምጥ ሲጀምር በአብዛኛው ከቁርጠት ሊጀምር ይችላል። ልክ እንደ ፔሪድ አይነት ኮንትራክሽኑ በመጣ ቁጥር ሆዳችሁ ጠንከር ይላል፣ ከዛ ደግሞ ሲጠፋ መልሶ ይለሰልሳል። በሌሎች እርግዝና ደግሞ ከአስር በአንዱ ሽርቷ ቀድሞ ሊፈስ ይችላል። ሌሎች ደግሞ እንደም ከሳ አይነት ፈሳሽ ሊወጣቸው ይችላል። ወይ ከፍተኛ የጀርባ ህመም፣ የወገብ ህመም፣ ወይ ወደታች የመግፋት አይነት ስሜት ሊኖርሽ ይችላል። ስለዚህ እነዚህ አይነት ምልክቶች ሲኖሩ መጀመሪያ መረጋጋትና ቁርጠቱ በየስንት ጊዜ እየመጣ ነው የሚለውን ማስተዋል ያስፈልጋል። እንግዲህ የመጀመሪያው የምጥ ወቅት በብዛት ረጅም ሰዓት ይፈጃል። ሆስፒታልም ወደ ማዋለጃ የሚያስተኙሽ ወጣቱ ቶሎ ቶሎ ሲመጣ በየአምስት ደቂቃው እየመጣ ለአንድ ደቂቃ የሚቆይ አይነት ሲሆን ነው። ስለዚህ ወደ ሆስፒታል ቶሎ ከመሄድ በሚመችሽ ቦታ በቤትሽ በየስንት ደቂቃ ነው ቁርጠቱ የሚመጣው፣ ምን ያህል ይቆያል የሚለውን ታያለሽ። ሁለተኛ ይህንን እያደረግሽ በቤት ውስጥ ስትሆኝ ቀለል ያለው ነገሮችን መመገብ፣ ፈሳሽ መውሰድ አለብሽ። ምክንያቱም በዚህ ሰዓት ላይ ኃይልሽን ማጠራቀም አለብሽ። ማንኛውም ሊከብድ የሚችል ምግብ፣ የሚረብሽ ምግብ መብላት የለብሽ። ቀለል ያለ እንደ ሾርባ፣ ፍራፍሬ አይነት ነገሮችን መውሰድ፣ ንጹህ መሀል መሀል ላይ ፉት ማለት ከዛ ደግሞ ማረፍ አለብሽ። ሶስተኛ ቅድም እንዳልኩት ሪላክስ ማድረግ ያስፈልጋል። በዚህ ጊዜ መጨነቅ ሲኖር ምጥን ዲሌይ ሊያደርግ ሊያቆየው ስለሚችል ወደ ውስጥ ወደ ውጭ መተንፈስ ለብ ያለ ውሃ ገላ መታጠብ አንዳንዶች ለስለስ ያለ ሙዚቃን ማዳመጥ እንደሚያረጋጋቸው ይናገራሉ በራሴ ተሞክሮ እኔ በጸጥታ ነበር የፈለግኩት ራሴ ማዳመጥ ነበር የፈለግኩት እናንተ የሚመቻችሁን ማድረግ ትችላላችሁ በዚህ ጊዜ ማወቅ ያለብሽ ነገር ምንድን ነው ይሄ የመጀመሪያዎቹ የምጥ ሰዓት? ከዚህ ወደዛ መንቀሳቀስ ኃይልን ማውጣት አያስፈልግም። ራስሽን ማድከም የለብሽም። በዚህ ሰዓት ኃይልሽን ለበኋላ ቆጥበሽ የምታጠራቀሚበት ሰዓት ነው። ይሄ አራተኛው ሽንትን መሽናት፣ በየአንድ ወይ በየሁለት ሰዓቱ ቶሎቶሎ መሽናት ይረዳል። ምክንያቱም የሽንት ከረጢት ሙሉ ከሆነ የልጁ ጭንቅላት ወደታች በወረደ ቁጥር ብሎክ ሊያደርገው ይችላል። ስለዚህ ምጡም እንዳይመች ሊያደርገው ይችላል። ግን በዚህ ጊዜ ደም ከፈሰሰ፣ የልጁ እንቅስቃሴ ከቀነሰ፣ የሽርቷዋ ከፈሰሰ ቶሎ ሕክምና እርዳታ ማግኘት አለባችሁ። ወደ ሆስፒታል ከመሄድሽ በፊት ምን ምን ነገሮችን መያዝ አለብሽ? ለራስሽ የምትይዣቸው ነገሮች ለሆስፒታል የሚያስፈልግሽ ካርድ፣ አይዲ አለ ወይ የሚመቹ ልብሶች፣ ፈሳሽ ስለሚፈስ ጥሩ ስሜት እንዲኖርሽ ቶሎ ቶሎ የምትቀየሪው ከሶስት እስከ አራት ልብሶችን ብትይዥ ጥሩ ነው። ጋውን መያዝ ካልሲ ሲሊፐር፣ እነዚህ እነዚህ ይጠቅሙሻል። ከወለድሽም በኋላ ለምሳሌ በምጥ ከሆነ 24 ሰዓት ስለምትቆይ ለጥርስ ሳሙና፣ ብሩሽ፣ ለፀጉርሽ የሚሆኑ ኖርማሊ ጠዋት የምትጠቀሚባቸውን ነገሮች መያዝ ይጠቅምሻል። ሞዴስ፣ ባንዶች፣ እነዚህ ቀለል ያሉ የሚመስሉ ግን ደግሞ ብትሻቸው የምትጠቀሚባቸው ነገሮች ናቸው። ለልጅሽ ደግሞ መታቀፊያ፣ ቲሸርት ነገር፣ ካልሲ፣ ዳይፐር ዋይፕስ፣ እነዚህን መያዝሽን መርሳት የለብሽም። የቆሸሹ ልብሶችን ደግሞ የምታደረጊበት ከተቻለ ሌላ ቦርሳ ወይ የስታል ነገር ቢኖርሽ የተሻለ ነው የሚሆነው። እነዚህን አስቀድመሽ አዘጋጅተሽ ልክ ምጥሽ ሲመጣ ድጋር አርገሽ የምትወጩ ቢሆን የተሻለ ነው። ስለዚህ እንዳልኩት የምጡ ቁርጠት በየአምስት ደቂቃው ከመጣ በደም የምትወልጂበት ሆስፒታል መሄድ ያስፈልጋል። በተጨማሪም ደግሞ ሽርቷ ከፈሰሰ በተለይ ደግሞ ከለሩ ወደ አረንጓዴ ቡኒማ ከሆነ፣ ደም መፍሰስ ካለ፣ ልጁ እንቅስቃሴ ከሌለ ተቀነሰ፣ ከፍተኛ ራስ ምታት፣ ዓይን ብዥ ማለት፣ ሰውነት ማበጥ እንደዚህ የደም ግፊት ምልክቶች ካሉ ቶሎ መሄድ ያስፈልጋል። እነዚህ ከሌሉ ግን ቤት ውስጥ ሆነሽ ሪላክስ እያደረግሽ ምጥ መጠበቅ ትችያለሽ። ቀጥሎ ደግሞ ምጥሽን ለማቅለል በተፈጥሯዊ መንገድ ምናልባት ኤፒዲዩራል መጠቀም ካልፈለግሽ ወይም ደግሞ ባለሽበት አካባቢ ከሌለ ምጥን ለማቅለል ምንምን ማድረግ ትችያለሽ የሚለውን እና በምጥ ወቅት ጠቃሚ የሚባሉ ምክሮችን አያይዘን እናያለን። የመጀመሪያው ቅድምን ብያዋለው፣ በዚህ ቪዲዮ ላይ እንደምታየው የሚጠቀምኩበት ፕሪዚንግ ነው፣ መተንፈስ እና ሪላክስ ማድረግ በምጥሳት ላይ በእርግጥ ህመሙ ከፍተኛ ነው። ግን ጭንቅላታችሁን ለዛ ህመም የሚመልስበት መንገድ ትልቅ ለውጥ ያመጣል። እኔ የተጠቀምኩበት እናንተ እንድትጠቀሙበት የምፈልገው በዛ ሰዓት ላይ ለራስሽ ምትዋለሽ ይህ ህመም እኔን ለመጉዳት የመጣ አይደለም። እያንዳንዱ ኮንትራክሽን ወይም ቁርጠት ልጄን ለማየት አንድ እርምጃ ያስጠጋኛል። ይህንን ደጋግመሽ ደጋግመሽ ስትይ ጭንቅላትም ኢንዶርፊን የተባለ ተፈጥሯዊ ፔን ኪለር ያመርታል። ህመሙንም ማክሴ ታደርጊዋለሽ። ሌላ በምጥ ወቅት በጣም የሚጠቅምሽ ነገር መንቀሳቀስ ነው። በምጥ ወቅት ልክ አክቲቭ ሌበር ላይ ከገባሽ በኋላ ኳስ ካለ እሱን ላይ መቀመጥ ወይም ወቅ ማድረግ ወጥ ማለት፣ እነዚህ ነገሮች የመሬት ግራቪቲ ስላለ ልጁን ወደ ታች ስበዋል፣ ምጡንም ያፈጥነዋል። በዛ ሰዓት ላይ መተኛት የምጡን ህመም ሊያባበስባቸው ይችላል። መንቀሳቀስ ግን ካለ ጥሩ ምጡ ይሄዳል። ግን ያው የሽርቷ ቀድሞ ከፈሰሰ ኮርድ እንዳይቀድም ማረፍ የተሻለ ሊሆን ይችላል። ሌላው ደግሞ አብሯችሁ ሰው ካለ የሚያሻችሁ ሰው ካለ በደንብ ተጠቀሙበት። በተለይ ልክ ቁርጠቱ ሲመጣ ከጀርባ ወደ ታች በኩል በደንብ ጫን ማለት ይህ ናቹራል የሆነ ፔንኪለር የሚባለውን ኢንዶርፊን እንዲመረት ያደርገዋል። ህመሙንም የተወሰነ ሊያስታክስላችሁ ይችላል። እነዚህ እንግዲህ ጥቂቶቹ ናቸው። ህመሙን አያስወግዱም ግን ያግዛሉ። ለዛሬ ያየነው ይህንን ይመስላል። ሀሳብ አስተያየት፣ ጥያቄ ካላችሁ በኮሜንት ላይ አሳውቁኝ። ሰላም።